እኛ ኑሯችንን ለማቀናት ሰርክ ደፋ ቀና እያልን ስን ባዝን በጣም በርካታ የዓለማችን መልቲ ቢሊየነሮች ግን ገንዘብ ካለ በሰማይ መንገድ አለ የሚለውን የአባቶቻችንን ተረት እውነት ለማድረግ መጣር ከጀመሩ ሰነባብተዋል። የዓለማችን ሥልጣኔ ጣሪያ ነክቶ መልቲቢሊየነር የሆኑት እነ ኤላን መስክ ስፔስና ጨረቃ ላይ መኖሪያ ቤቶችን ገንብተናል ካሉ ሰነባብተዋል። በፍጹም ሰው ስፔስና ጨረቃ ላይ መኖር አይችልም የሚሉ በርካቶች ቢኖሩም፣ ታዲያ ይህ ስፔስና ጨረቃ ላይ መኖር የመልቲቢሊየነሮቹ ጣፈንታ ሲሆን፣ በአንጻሩ ምስጋና ለሥልጣኔ የደረሰውና ሚሊየነሮችን ደግሞ ከዳመና በላይ የሚያኖር በርዝመቱ የባቢሎንን ግንብ የሚያስንቅ ሕንጻ መገንባት ተጀምሯል። አሞራ በሰማይ ሲያይሽ ዋለ የሚለውን ዘፈን ውሸት ያደረገውና ይህ ከዳመና በላይ እንድንኖር የሚያስችለን ሕንጻ እውን የት ነው የሚገነባው? ዋጋውስ ስንት ይሆናል? እዛ ሕንጻ ላይ ከዳመና በላይ ኑሮስ እንዴት ይገፋል? They want to build the first hyper tower in the world.